ቤተሰብ እንዴት ናችሁ? በዚህ ቪዲዮ ፓወር ፖይንት ላይ እንዴት አድርጋችሁ ቪዲዮ አድ እንደምታደርጉ የማሳያችሁ ይሆናል ማለት ነው። በጣም ቀላል ነው። ሰው ምን ታደርጋላችሁ፣ መጀመሪያ ክሬት ወዳደርጋችሁት ፓወር ፖይንቱን ትከፍቷላችሁ ማለት ነው። ሰው እዚጋ ነው የከፈትኩት አለ፣ እዚጋ እንደምትመለከቱት፣ ሰው ኒው ስላይድ ላይ ልግባና እዚጋ ማለት ነው። ከዛ ኢንሰርት ላይ ትሄዳላችሁ። ከዛ በሰቃይ በኩል እዚጋ እንደምትመለከቱት ቪዲዮ የሚላለ እሱን ሌፍት ክሊክ ትጫኑታላችሁ። ከዛ እዚጋ ሁለት ኦፕሽን ያመጣላችኋል። አንደኛው ኦንላይን ቪዲዮ ነው፣ ሌላኛው ደግሞ ቪዲዮ ኦን ማይ ፒሲ የሚላለ ጀስት ኮምፒውተራችሁ ቪዲዮ ካለ ከኮምፒውተራችሁ ማስገባት ይችላላችሁ። አለበለዚያም ኦንላይን ቪዲዮ የምትሏን ትጫኑና ከኢንተርኔት ላይ ማስገባት ትችላላችሁ። ለምሳሌ ከዩቲዩብ ላይ ማለት ነው። ጀስት ሊኩን ሳስገቡ እዚጋ ፍለፊት ይመጣላችኋል ማለት ነው። እኔ የፈለግኩት ግን ከዛ ኮምፒውተር ስለሆነ ቪዲዮ ኦን ማይ ፒሲ የምትሏን ሌፍት ክሊክ ጫናት አለኝ። ከዛ የቱ ጋር ቪዲዮ እንዳለ ሎኬሽን ያስመርጠኛል። እናንተም ኮምፒውተራችሁ ላይ ያለውን ቪዲዮ ፈልጉ። ለምሳሌ ነው። የችኛዋን ሎካል ዲስክ ላይ ልግባና ዩቲዩብ ተብኔ ዲዛይን ውስጥ ልግባ እዚጋ የተለያዩ ቪዲዮዎች ስላሉ ማለት ነው። ሶ ቀልል ያለችውን ቪዲዮ ለምሳሌ ችንዋን ሌፍት ክሊክ ልጫናት። ከዛ ኢንሰርት የምትለዋን ሌፍት ክሊክ እጫናለሁ ማለት ነው። ከዛ ካስገባችሁ በኋላ ቪዲዮዋችሁን ችንዋን ስ የቪዲዮውን እንትን አጀስት ማድረግ አለባችሁ። ከላይ በኩል ሊፍት ክሊክ ጫንል፣ ወደ ወደታች ድራግ አድርገዋለሁ። ይሄም ማለት ጀስት ሳይዙ እንዲቀንስልኝ ወይም እንዲጠብል ፈልግ ማለት ነው። ሰው በዚህ መንገድ ቪዲዮአችሁን ታስገባላችሁ ማለት ነው። እዚህ ጋር አንዳንድ ማስተካከል ያለባቸው ነገሮች ይኖራሉ። ጀስት ከላይ በኩል እንደምትመለከቱት ፎርማት እና ፕሌባክ የሚል አለ። ሶ ፎርማት ላይ ይህንን አይኮን ኮሬክት ማድረግ የምትፈልጉ ከሆነ እዚህ ጋር ደስ ያላችሁን ማድረግ ትችላላችሁ። አለበለዛም የመጀመሪያውን ማድረግ ትችላላችሁ። እናንተ ደስ እንዳላችሁ ካልተመቻችሁ፣ ሪሴት ዲዛይን የምትለዋን በመጫን ወደ ኦሪጂናል መመለስ ትችላላችሁ ማለት ነው። ሌላኛው ደግሞ ፋሚሊ ፕሌባክ የምትለዋለች ትመጡ እና እዚጋ የምታስተካክሏታለች ማለት ነው። ከዛ በፊት ግን ጀስት ምን እንዳይመስል አሳያችሁ። ችግኝዋን ሪዲንግ ቪው የምትለ ትግሪቻናት እና ጀስት ፕሬዘንቴሽናችሁን በምታቀርቡበት ሰዓት ይሄንን ፕሌ ማድረግ ትችላላችሁ ማለት ነው። እኛው እዚህ ጋር አካባቢ ስትመጡ ፕሌ ማድረጊዋ በተኗለች እሷን ሌፍት ክሊክ መጫን ነው። ከዛ ቪዲዮ ይጫወትላችኋል ማለት ነው። ነገር ግን አውቶማቲካሊ እንዲጀምርላችሁ የምትፈልጉ ከሆነ ምንድን ነው ማድረግ ያለባችሁ? ጀስወር ኦሪጂናል መለሱና ይሄ ማለት ጀስት ኮምፒተር ኬቦርዳችሁ ላይ ስኬፕ ኬን ውስጥ ጫኑ፣ ወደዚህ መልስላችኋል ማለት ነው። ሰው ምን ታረጋላችሁ ማለት ነው? መጀመሪያ ለ ላይ ሌፍት ክሊክ ጫኑና ከላይ በኩል ፕሌባክ የምትላለች አለ፣ ምሷ ሌፍት ክሊክ ጫናላችሁ ከዛን በኋላ እዚጋ ስታርት የምትለዋለች አደለም፣ እሷን ድሮፕዳውና ክሊክ ታደረጓትና አውቶማቲካሊ የምትለዋን ሌፍት ክሊክ ትጫኗታላችሁ ማለት ነው። ፕሬዘንት በምታቀርቡበት ሰዓት ወደዚኛው ስላይ ስደርሰ አውቶማቲካሊ ይሄ ቪዲዮ መጫወት ይጀምራል ማለት ነው። እሱን ላሳያችሁ፣ ሪዲንግ ቪው የምትለዋን ሌፍት ክሊክ ጫናት። ከዛን እዚጋ እንደምትመለከቱ ምንም ሳልነካ አውቶማቲካሊ መጫወት ይጀምራል ማለት ነው። ምናልባት የዚህ ቪዲዮ ደግሞ ከረዘመባቸው ለምሳሌ ለእንግዙ አለበለዛም ደግሞ መቁረጥ የምትፈልጉም ከሆነ እንዴት እንዳደርጋችሁ እንደምታሳክሉ ያሳያችኋለሁ። ድጋሜ እስኬፒኬን እንጫናለን ማለት ነው። ስክሪኗን ሌፍት ክል ጫናታላችሁ ቪዲዋን። ከዛን ፕሌባክ የምትባል ሄገቡና እዚጋ እንደምትመለከቱ ትሪም ቪዲዮ ምጥላል ሲንሷል ሌፍት ክል ይጫናላችሁ ማለት ነው። ቪዲዮ ላይ ንግዙ ከረዘመባችሁ መቀነስ ይችላላችሁ። የማትፈልጉት ቪዲዮም ካለ ማጥፋት ይችላላችሁ ማለት ነው። ለምሳሌ ሌፍት ክል ጫና ወደ ቀይ ራግል አድርጋት ተግራ በኩል የምጀምርበትን በተመሳሳይ የሚተቃይ በኩል የቪዲዮ ወደ መጨረሻው አካባቢ ያለው ነው። ሌፍት ክሊክ ጫን እና ወደኋላ መልሰዋለሁ ማለት ነው። ሰው እዚህ ድረስ ከዚ እስከዚህ ድረስ ማድረግ ይችላለሁ። ስጨርስ ኦኬ የምትለዋን ሊፍት ክሊክ እጫናት አለው ማለት ነው። በዚህ መንገድ የቪዲዮ ሌንግዙን መቀነስ ይችላላችሁ። ሌላኛው ደግሞ የቪዲዮን ምናልባት ሳውንድ ካለው መጨመር ይችላላችሁ። ስ ዚጋ የምትመጡና የምትመለከቷትን ቮሉማን መጨመር፣ መቀነስ ይችላላችሁ እንደፈለጋችሁ ማለት ነው። የሚረብሻችሁ ከሆነ ማጥፋት አይ የሚያስፈልገኛል የምትሉ ከሆነ መጨረሻ ወደስ ማድረግ ይችላለች። ከፈልጋችሁ መካከል ማድረግ ትችላላችሁ ማለት ነው። እዛን ፕሌይ ማድረግ ስትፈልጉ ጀስት ግዴታ ያው ሬዲንግ ቪው መሆን አለበት አይደለም፣ ፕሬዘንቴሽናችሁን በምታቀርቡበት ሰዓት ሶ ሌፍት ክሊክ ትጫኗትና ኦቶማቲካሊ ጀምራል። ሌንግዟም ትንሽ አጭር ናት። ስለዚህ ቤተሰብ አሁን ባሳያችሁ መንገድ ቪዲችሁን ፓወርፔንታችሁ ላይ ማስገባት ትችላላችሁ ማለት ነው። በነገራችን ላይ ኒው ስላድ ላይ ብቻ አደለም ስ እናንተ የምትፈልጉ በስላድ ገብታችሁ ማስገባት ይችላላችሁ። ው ሳይዙን አጀስት ማድረግ ይጠበቅባችኋል ማለት ነው። ቪዲዮ ጠቃሚ ሆኑ ካገኛችሁት ላይ ካደርጉት፣ እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራ በማድረግ ቤተሰብ ሆኑ። ቀጣይ ቪዲዮ እስከንገናኝ ጉድባይ።